ክቡር ጠቅላይ ሚኒስትር ዶክተር ዐቢይ አህመድ፣ ክቡር አቶ ታገሰ ጫፎ የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈጉባኤ ጉባኤ፣ ክቡር አቶ ተመስገን ጥሩኔ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አደም ፋራ የብልጽግና ፓርቲ ምክትል ፕሬዚዳንትና የዋና ጽህፈት ቤት ኃላፊ፣ ክቡራን ሚኒስትሮች፣ ክብርት አዳነቻ የአዲስ አበባ መስተዳደር ከንቲባ፣ ሁላችሁም እንኳን በሰላም መጣችሁ። አርቲፊሻል ኢንተለጀንስ እንግዲህ እንደምታውቁት በ2013 ዓ.ም ነው በክቡር ጠቅላይ ሚኒስትር ሀሳብ አመንጭነት የተቋቋመው። ከዛ ጊዜ እንግዲህ በአምስት ዓመት ውስጥ በርካታ ቦታዎችን በሺፍት ሰራተኞችን ለማስቀመጥ ቆይተናል። ነገር ግን በዚህ ዓመት ክቡር ጠቅላይ ሚኒስትር ይህንን ህንፃ ከሰጡን በኋላ በጣም በርካታ ስራዎች እና ይህን ህንፃ አዲስን ነው የገባ ነው። በፊት ይህ ህንፃ ባለ 14 ወለል ነበረ አሁን አንድ ጨምረን ወደ 14 ወለል አድርገናል። ወደ አምስት አዳዲስ ፎቆች እና ሁለት ህንፃ ነው እንግዲህ እዚህ ግቢ በስድስት ወር ሰርተን የመጨረስ ነው። ሁሉንም እያየን አሁን አስጎበኛቸዋለሁ። አሁን የምናገኘው የአክሰስ ኮንትሮል ይባላል። ይህ አክሰስ ኮንትሮል በፊንገር ፕሪንት በፋሻል ሪኮግኒሽን ያሳልፋል። ሙቨብል ነው፣ ኤአይ ቤዝድ ነው። ክቡር ጠቅላይ ሚኒስትር አሁን መግባት ይችላሉ። ሲኤንሲ ማሽን ይባላል ይሄ። እንግዲህ ሮቦቶችን የምንሰራበት አጠቃላይ የአርቴፊሻል ኢንተለጀንስ ፕሮዳክቶችን የምንሰራበት ወርክሾፕ ነው። ይሄ ለምሳሌ አሁን በዚህ ሮ ማቴሪያል ነው፣ በዚህ ሮ ማቴሪያል በመስጠት ከዚህ ደግሞ ዲዛይን በመስራትና ዲዛይን በመስጠት ራሱ የምንፈልገውን ዲዛይን የሚሰራ ነው። ምክንያቱም እያንዳንዱ ፓርት የሮቦት በምንሰራበት ጊዜ በምንፈልገው ዲዛይን እየሰራልን ያወጣልናል ማለት ነው። የፈለግነው ጽሑፍ መስራት ይቻላል። ማይካ የሚባለው በተለምዶ አሁን ለምሳሌ ይሄኛውን በሱ ነው የሰራ። ከዛው እንግዲህ ይሄ ቦዲውን የምንሰራበት ነው። ከዛ በኋላ እነዚህ ሰርኪዩት ቦርድ የምንሰራበት የሮቦቱን ብሬን ማለት ነው የምንሰራበት በዚሁ ዲዛይን እናደርግ እና ይሄ ማሽን ደግሞ እነዚህን ሰርኪዩት ቦርድ ይሰራልናል። በዛ መሰረት ይሄንን ከሰራንና ከጨረስን በኋላ ሞልድ በዚህ ደግሞ ሞልድ እንሰራበታለን። እነዚህ ሞልድ የሚያረጉ ማሽኖች ናቸው። ይህ ማሽን ሮቦትን አናት፣ እግር፣ እጅ የምንሰራበት ሞልዲንግ ማሽን ነው። ይህ ለምሳሌ የሞባይል ማስቀመጫ የምንሰራበት በፈለግነው ዲዛይን ከኮምፒውተሩ በመስጠት ሞልድ አድርጎ ይጨርስልናል። እነዚህን ሁሉ በእሱ ነው የሰራ ነው። እችም አሁን የመድኃኒት ማስቀመጫ እዚሁ ነው የተሰራ ማለት ነው ስለዚህ እያንዳንዱን ቅርጻ ቅርጽ በመስራት ፋይናሊ ሮቦቷን ሙሉ በሙሉ ሰርትን እናወጣለን ማለት ነው። የሰርኪዩት ቦርዱ ቅድም ብሬን ያልነው ብሬኑ እዚህ ይቀመጣል። አሁን ይሄ ሮቦት ኦልሞስት ሙሉ ጨርሰናል ማለት ነው። ስለዚህ የፕሮዳክሽኑን የሲኤንሲ ማሽን በመጠቀም እየሰራን ነው ማለት ነው። ይህም የሮቦት አርም ነው። በተለይ እንግዲህ ሮቦት ለሰው ልጅ ድጋፍ የሚሰጥ ነው። በተለይ ከባድ እቃዎችን ለማንሳት ትንንሽ ነገሮችንም ለማንሳት አንድ ካስተማር ነው በኋላ ከአንዱ ቦታ ወደ አንዱ ቦታ ሎድም በማድረግ ያግዘናል ማለት ነው። ይሄኛው ማሽን በጣም ብዙ ሀገራት የሚጠቀሙበት በተለይ ስማርት ሲቲ ላይ የእነዚህ ቧንቧዎች አንደርግራውንድ ቢበላሹ ውስጥ በመግባት ካሜራ ሲስተም አለው። በካሜራ እያየን 200 ሜትር ላይ የሆነ የቦታ ችግር ቢኖረው ሄዶ ጠግነው ማምጣት የሚችል ኬብልም አለው። ይሄ ኬብል ምናልባት ሲግናል እንኳን ወደ ውስጥ ገብቶ ቢጠፋ የሚያሳየን ነው ማለት ነው። ይህን ካሜራ አሁን ሙሉ በሙሉ እያየን ሁለት መቶ ሜትር ውስጥ ገብተን ሜንቴን ማድረግ እንችላለን ማለት ነው። ስለዚህ ለሰው ልጅ አስቸጋሪ የሚባሉትን ቦታዎች በመግባት የሚያግዘን የስማርት ሲቲ አንዱ ኮምፖነንት ነው ማለት ነው። በተለይ ደግሞ ማይኒንግ ላይ ደግሞ አንደርግራውንድ ሰው ልክን ብዙ ጊዜ ሰው ይጎዳብናል። አሁንንም በመጠቀም በቀላሉ ያለበትን ነገር መመርመር ይቻላል ማለት ነው። ይህኛው ሮቦቱ ነው የሚያስረዳን። በስተግራ ያለው ማሽን ትላልቅ የሆኑ አካላትን ለመስራት የሚያገለግለው የሲኤንሲ ማሽን ሲሆን፣ በቀኝ በኩል ያለው ደግሞ የሮቦት አካላትን በኮምፒውተር ዲዛይን መሰረት አድርጎ በከፍተኛ ትራት ለመቁረጥና ለመቅረጽ የሚጠቀምበት የሌዘር ክፍል ማሽን ነው። አሁን ቲር 3 ሞጁላር ዳታ ሴንተር የሚባል የኛ የአርቲፊሻል ኢንተለጀንስ ዳታ ሴንተር ነው። ይህ ዳታ ሴንተር ወደ አምስት ቦታዎች አሉን የተለያዩ ቦታዎች አንዱ ይሄኛው ነው ማለት ነው። ይሄ እንግዲህ የመንግስት ዳታዎችን የፕራይቬት ዳታዎችን እና ሴኪዩር ዳታዎችን የምንጠቀምበት ነው። በተለይ ይሄ ዳታ እንግዲህ አሁን መሶፕ ወደ ሀያ ሶስት ተቋማት ሙሉ በሙሉ ከዚህ ነው የምንጠቀመው። 180 ሰርቪስ ከዚህ ነው እየተጠቀሙ ያሉት ይሄ ዳታ ሴንተር በኮሎኬሽን ደግሞ ዳታ ሴንተሩ ላይ ሰርቨሮችን ብቻ በማምጣት የሚጠቀሙበት አራት ተቋማት አሉ። ይሄ ስቶሬጁ ወደ 16 ፔታባይት ነው። 16 ሺህ ቴራባይት ነው ማለት ነው። በጣም ትልቅ ነው። እዚጋር ኢትዮጵያ አርቴፊሻል ኢንተለጀንስ እንግዲህ ተልእኮ፣ ሚሽን፣ ቪዥን የምንገልጽበትና ሞቶውን የምንገልጽበት ነው። ኢትዮጵያ አርቴፊሻል ኢንተለጀንስ እንግዲህ በአፍሪካ በ2030 እንደ ፈረንጆቹ ማለት ነው በአፍሪካ ግንባር ቀደም የሚያረጋትን ተቋም እውን ለማድረግ ነው እየሰራን ያለ ነው። አርቴፊሻል ኢንተለጀንስ ለሁሉም ኤአይ ፎር ኦል የሚል ሞቶ ይዘን ነው እየተንቀሳቀስን ያለ ነው። እነዚህ እንግዲህ ስማርት ስክሪኖች ናቸው። ስማርት ስክሪኖቹ አንድ ላይ ሆኖ አንድ ኮንስትራክሽንም መሰራት ይችላሉ፣ ሳፓሬትሊም ደግሞ የምንፈልገውን ነገር ዲስፕሌይ አድርገን ማስተማር እንችላለን። ስፔሻሊ ኤግዚቢሽን ላይ በደንብ ብዙ ነገሮች መጠቀም እንችላለን። ቅድም ስገልጽላቸው የነበረው ይሄ ነው፣ የእኛ ኮምፓውንድ። እቺ ሳንድ ቦክስ ይባላል፣ ስማርት ሳንድ ቦክስ ነው ስማርት ሳንድ ቦክስ ምንድ ነው? አሁን ያለንበት ህንፃችን ይህ ትልቁ ህንፃ ነው። ባለ 14 ፍሎር ነው። 2000 ላይ ነው ያረፈው። አጠቃላይ የእኛ ኮምፓውንድ 1200 ካሬ ሜትር ነው። ሁለቱን ነው ያደስ ነው። ሌላ እነዛን አምስቱን ግራንድ ፕላስ ዋን 600 ሰራተኛ ካፍቴሪያ ማገዝ የሚችል ሰርተናል። እነዚህም ለላብራቶሪ ሰርተናል። አምስት ህንፃ አዲስና እነዚህ ሁለቱን ነው ያደስ ነው ማለት ነው። ስድስት ወር ነው የፈጅብን እነዚህ ሙሉ የኮምፓውንዱንም ስራ ሰርተን ማለት ነው። ይሄ ቮይስ ኦፍ ኢትዮጵያ ነው የምንለው። ለምሳሌ በግብርና በወጣቶች ላይ በጤናው ላይ ለምሳሌ ሮቦትን ፕሬስ ብናደርግ ስለ ሮቦት ይገልጽልናል። ይሄኛው ስማርት ስክሪን ነው። አሁን እንግዲህ ኤአይ ሰው ልጅን እያስተማረ ሰው ልጅን እንዲያግዝ የሰው ልጅን ኮፒ እንዲያደርግ፣ እኔ ለምሳሌ ሲንቀሳቀስ ከኔ ጋር ይንቀሳቀሳል። እንደዛ ካስተማር በኋላ እኔ የሚሰራውን ነገር ተክቶኝ እንዲሰራ እናደርጋለን ማለት ነው። ስለዚህ እነዚህ ካሜራዎች አሉ፣ ሴንሰር ሞሽን ናቸው። እነዚህ ስክሪኖች ያው የካሜራ ከውስጥ ሆኖ እንዴት መስራት እንዲቻል ሶፍትዌር እንዴት እንደሚሰራ እዚህ ዲስፕሌይ አድርገን ለማሳየት ነው ማለት ነው። ይህ ሞሽን ዲቴክሽን ነው። እነዚህ ስለ ኤአይ የሚገልጹ ናቸው። ለምሳሌ ስዊች አየር ላይ ነው የማድረገው ማለት ነው። ስማርት አግሪካልቸር፣ ስማርት ሊቪንግ የሚባሉት፣ ስማርት ሲቲ። አሁን ተች የሚባል ነገር አዮቲ ከመጣ በኋላ ኤቭሪቲንግ በሴንሰር ነው የሚሰሩት እና አሁን አየር ላይ ነው የሚነካ ነገር የለውም ስለ ስማርት አግሪካልቸር ይገልጽልናል ማለት ነው። ሌላው ደግሞ በዚህ በጀርባ የሚታዩት ቼዝ ነው። ቼዙ ለምሳሌ ሁማን ቱ ማሽን ለምሳሌ ልጆች ወጣቶች ከማሽን ጋር እየተጫወቱ ማሸነፍን እንዴት እንዲኖራቸው ማሰራት እንደሚችሉ በራሱ ይደረድራል። ከደረደረ በኋላ አብረ መጫወት እንችላለን። ከተጫወተ እንግዲህ እንዴት ታሸንፋል የሚለው ነገር ነው እያየ ነው የምንሄደው ማለት ነው። በትልቁ እናስባለን፣ ከትንሹ እንጀምራለን።

የዲጂታል ላይብራሪ ነው። የዲጂታል ላይብራሪ ሃርድ ኮፒም በሶፍት ኮፒም አለ። በተለይ እንግዲህ የአርቴፊሻል ኢንተለጀንስ ውድ መጻፎች የሚባሉት በሀርድ ኮፒም ተቀምጧል። እነዚህ በጣም ብዙ የኛ ስታርታፖችም የኛ ሰራተኛም እንግዳም ሲመጣ ስለ ኤአይ አንብቦ የሚረዳበት መጽሐፍቶች ናቸው። በዚህ ደግሞ የዲጂታል ላይብራሪያችን አለ። ገበያ ላይ በቀላሉ ማናገኘው ጎግል ላይ ማናገኝ ወይም ደግሞ ቸት ጂፒቲ ለማናገኝ ነው። በዚህ ቅድም ያያቸው ፕሮዳክቶች ሁሉ በኢንተርናሽናል ጆርናል ላይ ፐብሊሽ አድርገናል። ሁሉም የእኛ ሪሰርች አትሊስት በአመት አንድ ወይም ሁለት ፐብሊኬሽን እንዲሰራ ነው ፕሮፌሰር እየገፋናል ነው ከኔ ጀምሮ። አንድ ማድረግ አለባቸው ፐብሊኬሽን እያል 56 ደርሰናል። አሁን ኢንተርናሽናል ጆርናሎች ላይ ነው ፐብሊሽ ያደረግ ነው። ማንም ሰው እንግዲህ ስኮፐስ ዌብ ኦፍ ሳይንስ የሚባሉት ኢንተርናሽናል ጆርናሎች ላይ ኢትዮጵያ አርቴፊሻል ኢንተለጀንስ ብሎ ሰርች ካደረገ እንደዚህ ፐብሊኬሽን እናገኛለን ማለት ነው። የኢትዮጵያ አእምሯዊ ንብረት ባለስልጣን ዘጠኝ ፓተንት አግኝተናል ማለት ነው። እነዚህ ፕሮዳክቶች ኢንተርናሽናል ፐብሊሽ ተደርጓል። ይህ ፓተንቶች ተረጋግጠዋል ማለት ነው። የሰራ ነው ቅድም በቪዲዮ ያያችሁት አምስት ቋንቋዎች ላይ ስንሰራ የነበረው የአገርኛ ቋንቋዎች በአምስቱ ቋንቋዎች ላይ ስንሰራ ያለው ስራ ነው። አምስት ቋንቋዎች ላይ እየሰራ እንገኛለን። እነዚህን ቋንቋዎች እንደምታዩት በጣም በጥሩ ሁኔታ አሁን ለምሳሌ አማርኛ ወደ 390 ሰዓት አካባቢ የስፒች ዳታ አዘጋጅተናል ማለት ነው። ከድምፅ ሶ እነዚህን ዳታዎች ተጠቅመን ኤአይ ሞዴሎችን ዲቨሎፕ እያደረግ እንገኛለን። ከዚህ ውስጥ ለምሳሌ ድምጽን ወደ ጽሁፍ የሚቀይረው ሞዴል ይገኝበታል። እንደምታዩት አማርኛ ቴክስት ሲገባለት፣ ድምጽ ሲገባለት እሱን ወደ ጽሁፍ የሚቀይር ሞዴል ሰርተናል ማለት ነው። ለኦሮምኛም በተመሳሳይ መልኩ ሰርተናል። እነዚህን ድምፅን ወደ ጽሁፍ የሚቀይሩ ሞዴሎች ስንሰራ ለፍርድ ቤቶችም እንዲሆን አድርገን ለምሳሌ የክስ ሂደትን ቅጂ ወደ ጽሁፍ እንዲቀይር አድርገን ለፍርድ ቤቶች ሰርተናል። ሰው ከዚህ በተጨማሪ ደግሞ ትርጉም ላይ እየሰራን እንገኛለን። ይህም አንድ የሁለት ቋንቋ ተናጋሪዎች እርስ በርስ መግባባት እንዲችሉ ስራ ሰርተናል ማለት ነው። ከዚህ በተጨማሪ ደግሞ ጽሁፍን ወደ ድምጽ መቀየር የሚችል ለምሳሌ አይነ ስውራን ወይም ማንበብ በማንችልበት ጊዜ ጽሁፍን ማንበብ በተፈጥሯዊ መልኩ ማንበብ እንዲችል የሚያስችል ሞዴል ሰርተናል። ለአማርኛም ለኦሮምኛም ይህን ሞዴል ሰርተን ስራ ላይ ውለናል። ሌላኛው ደግሞ በቅርቡ በስፋት ላይ የዋሉ ያሉ ሞዴሎች ለምሳሌ ኤጀንቲክ ፕላትፎርሞችን እየሰራ እንገኛለን። እነዚህ ኤጀንቲክ ፕላትፎርሞች የምንሰጠውን ዳታ እንዲሁም ሌላ ከኦንላይን በራሳቸው ሰርች እያደረጉ የተጠየቁትን ጥያቄዎች ይመልሳሉ። እኛ እነዚህ ሞዴሎች እኛ ክላውድ ላይ ሆስት አድርገን ዳታችን የትም ሳይወጣ እነዚህን ትሎች መጠቀም የሚያስችል ሲስተሞች እየሰራ እንገኛለን። እነዚህን አፖች በለርን ኤን ትራንስክራይብ ኢቲ ላንጉጅ የሚል ፕሌይ ስቶር ላይ አቬል አድርገናቸው ከቋንቋ መማሪያ ጋር አብረን ለህዝብ ይፋ አድርገናቸዋል። ማንኛውም ሰው ዳውሎድ አድርጎ መጠቀም ይችላል ማለት ነው። ቢሮዎቻችን ያው ስማርት ናቸው ለማለት ነው። ስለዚህ ይሄ ስማርት ግላስ የምንለው ስማርት ኦፊስ ከበሩ ጀምሮ ኤቭሪቲንግ ላይቱም ውሃውም የምንጠቀመው በራሱ ጊዜ ውሃ ከፍቼ ቢሄድ ውሃ ሲፈሳ አይድርግም ማለት ነው። መብራትም ደግሞ ራሱ ሴፍ ያደርጋል ማለት ነው። እኛ በምኖርበት ጊዜ፣ ሞሽን በሌለ ጊዜ መብራት ሙሉ በሙሉ በራሱ ያጠፋል ማለት ነው። አርተፊሻል ኢንተሊጀንስ ስታርታፕ ነው ይሄ። ባለፈው እንግዲህ ክቡር ጠቅላይ ሚኒስቴር ዚም ክቡር ሚኒስተሮች አሉ ወደ ዩሮፕ ጉዞ ነበረ፣ የቴክኖሎጂ ጉዞ ነበረ ና ከዛ ውስጥ አንዱ ያየ ነው ኤፍ ስቴሽን የሚባል የፈረንሳይ ዘ ላርጀስት ኤአይ ስታርታፕ ነው የሚባለው፣ ስቴሽን ኤፍ የሚባለው ይሄ ፈረንሳይ በአንድ ጊዜ አንድ ሺህ ሰው ያስተናግዳል። ምንድን ነው የሚያደረጉት? ቦታ ይሰጧቸዋል፣ ኢንተርኔት ይሰጧቸዋል፣ ትሬኒንግ ይሰጧቸዋል በተለይ ደግሞ ኔትወርኪንግ አብሮ ያገናኛሉ። በዛ መሰረት ትልልቅ ኩባንያዎች ሆነው የወጡበት ነው። እና ጥሩ ልምድ ነው በሚል ከተመለስን በኋላ እንግዲህ ክቡር ነቶ ይህንን ወለል ህንፃ ግራውንድ ፕላስ ፋይፍ ነው ሙሉ በሙሉ ለስታርታፕ እንዲውል ከወሰኑልን በኋላ ወደ ማደስ ገባን። ካደስን በኋላ 200 ስታርታፖች ነው አሁን እዚህ ላይ የምናስተናግድ ያለ ነው። እንግዲህ እንደምታውቁት ስታርታፕ በዓለም ላይ ብዙ ለውጦችን ሲያመጣ ከነበሩት ውስጥ አንዱ ነው። ይህ ስታርታፕ ፎከስ ያደረገበት በተለይ በዘርፎች በግብርና ላይ ፎከስ ያደረገ ሰው እዚህ ገብቶ ይሰራል። ሄልስ ኤዱኬሽን፣ ትራንስፖርት እና ፐብሊክ ሰርቪስ ላይ ፎከስ አድርጎ ይሰራል፣ ስታርታፖችን ይቀበላል። ሌላው ደግሞ ኤጀንት ኤአይ የምንለው በተለይ እንግዲህ እነ አሌክሳ የምንላቸው ሲሪ የምንላቸው እነዚህ ትንንሽ ነገሮችን ይሰሩና ትልቅ ኩባንያዎች እነ ማይክሮሶፍት ከነዚህ ኤጀንቶች በመስራት ነው ብዙ ነገሮችን የሚሰሩትና እዚህ ላይ የሚሰሩትም ተቀብለናቸዋል። በተለይ ደግሞ ኤአር እና ቪአር ቅድም ያላችሁት ቨርቹዋል ሪያሊቲ ቅድም እዛ መርሲቭ ላይ ያያችሁት የቨርቹዋል ሪያሊቲ አንዱ ውጤት ነውና ይሄ ላይም እንሰራለን። አዮቲና ሮቦቲክስ ላይ እንሰራለን። በተለይ ስማርት ሴኩሪቲ ላይ፣ ኢንዱስትሪ ላይ፣ ድሮን ላይ ይሰራል ማለት ነው። ምን አይነት ስታርታፖች ናቸው እዚህ ያሉት የሚባሉት አንደኛ በመጀመሪያ ደረጃ ላይ ጥሩ አይዲያ ያላቸው ወጣቶች እዚህ ገብቶ ይሰራሉ። ሌላው ደግሞ በሁለተኛ ደረጃ የሚባሉት በፕሮቶታይፕ ከአይዲያ አልፎ ወደ ፕሮቶታይፕ የገቡ ይገባሉ ሌላው ደግሞ በጥሩ ሁኔታ ፕሮቶታይፕ አልፎ ጥሩ ስራ ሰርቶ ኢንቨስተሮችን የሚፈልጉ የትሬኒንግ እገዛ የሚፈልጉ የገንዘብ እገዛ የሚፈልጉ ሶስቱ አይነቶች ናቸው እዚህ አሁን የምናየው እዚህ መምጣታቸው ምንድን ነው የሚጠቀሙት ስንል እንግዲህ አንደኛ ቅድማ ያያችሁት ክላውድ ሰርቪስ ሙሉ በሙሉ ነፃ ነው የምንሰጣቸው ክላውዱን ይጠቀማሉ ኢንተርኔት እዚህ ነፃ ይጠቀማሉ ትሬኒንግ እንሰጣቸዋለን። ስታርታፕ እንዴት ነው ደግሞ እዚህ ያስገባ ናቸው ብለን ስናይ እንግዲህ መጀመሪያ ኦንላይን ነው የመዘገብ ነው። ኦንላይን 150 ሰው ነው የተመዘገበው። ከተመዘገቡ በኋላ ደግሞ እንዴት ነው የምንመርጠው የምለው ነገር ከአዲስ አበባ ዩኒቨርሲቲ ከአዲስ አበባ ሳይንስና ቴክኖሎጂ ከአርቴፊሻል ኢንተለጀንስና ከቪዛ ካርድ የተወጣጡ 24 ባለሙያዎች ናቸው እነዚህ ልጆች የመረጧቸው ማለት ነው ከ150 ሁለት መቶ የተመረጡት እነዚህ ተቋማት በደብዳቤ አሳውቆን 24 ሰው ቁጭ ብሎ በየሴክተሩ በጤና ላይ በግብርና ላይ መርጦ እዚህ ያስገቧቸው ናቸው ማለት ነው። እና በኮሚቴ ነው የተሰራው። ኢኖቬሽንን እንደገናም ደግሞ ቲም ወርክን ሊያበረታታ የሚችል ምቹ የሆነ የመስሪያ ቦታ የተዘጋጀላቸው ይሆናል ማለት ነው። በሁለተኛ ደረጃ የምናየው በዚህ ክፍል ውስጥ የሚቲንግ ሩም ነው ይሄ የሚቲንግ ሩም እርስ በእርሳቸው ዲስከሽን በሚኖራቸው ጊዜ ሀሳቦችን ለመለዋወጥ እንዲሁም ደግሞ ከተለያዩ ባለድርሻ አካላት እንደገና ከኢንቨስተሮች ጋር ደግሞ ዲሎች በሚያደርጉበት ጊዜ የሚጠቀሙበት ሩም ነው ማለት ነው። ስብሰባዎቻቸውን እዚህ ያደርጋሉ። ልክ ስብሰባዎቻቸውን ሲጨርሱ ሩሙ ስማርት ግላስ ያለው በመሆኑ ይሄንን ያደርጉታል። በዚህም ደግሞ ትራንስፓረንት እንደሆነና ለሌሎች ዝግጁ እንደሆነ ማሳየት ይችላሉ ማለት ነው።